ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 27 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብሃ ሚኒሊክ እዝ በጋሸና ከተማ ከባድ ውጊያ እያካሄደ ሲሆን፣ በቀጠናው ያለው የአገዛዙ ኃይልም እርስ በርሱ እየተዋጋ ነው። ዝርዝር የግንባር መረጃዎችን ይዘናል። ፋኖ በሀገራችን የነበረውን የባሪያ ንግድ የሚከለክለውን አዋጅ የተቃወሙት ራሳቸው የባሪያ ንግድ ሰለባዎች ነበሩ ሲል ለተመስገን ጥሩነህ ምላሽ ሰጥቷል። ሰሙታላችሁ ህወሃት የትግራይ ህዝብ ኮንፈረንስ ያለውን መድረክ ሲያጠናቅቅ ለኤርትራ ይፋዊ የአብረን እንስራ ጥያቄ አቅርበዋል። ጥሪውን በዘገባችን አካተናል። አሰብን የአፋር ክልል ሰባተኛ ዞን እናደርጋታለን ሲሉ የክልሉ ፖሊስ ኮሚሽን ኮሚሽነር ቢሊያ አህመድ ገልጸዋል። ዶናልድ ትራምፕ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ በጋዛ ጉዳይ ስምምነት ላይ የመድረስ እድሉ ሰፊ ነው ሲሉ ተናግረዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ

አፋባሀ ሚኒሊክ እዝ በጋሸና ከተማ ከባድ ውጊያ እያካሄደ ሲሆን በቀጠናው ያለው የአገዛዙ ኃይልም እርስ በርሱ እየተዋጋ ነው። በጋሸና ከተማ የተወሰኑ የሚሊሻና የአድማ ብተና አባላት ውጊያ አበላሽታቸዋል በሚል መረሸናቸውን ተከትሎ በመከላከያ ሰራዊትና በክልሉ ጸጥታ ኃይል መካከል ከባድ የእርስ በርስ ውጊያ ተቀስቅሷል። ትናንት መስከረም 26 2018 ዓ ም የዋድላ ወረዳ መቀመጫ የሆነችው ኮን ከተማ በፋኖ ቁጥጥር ስር መግባቷን ተከትሎ ከፋኖ አፈሙዝ የተረፉ የመከላከያ ሰራዊት የሚሊሻና አድማ ብተና አባላት ወደ ጋሸና ከተማ ሸሽተዋል። በዚህም ጋሸና ከተማ ከደረሱ በኋላ ውጊያ አብላሽታችኋል እንድትሸፍኑ የተሰጣችሁን የግዳጅ ቀጠና ክፍት አድርጋችሁ መጥታችኋል በሚል የስምንት መቶ ሶስተኛ ኮር አመራሮች በሰጡት ትዕዛዝ መሰረት ከሚሊሻና አድማ ብተና አባላት መካከል ውጊያውን ሲያስተባብሩ ነበር የተባሉ አባላት አመሻሹን ተመርጠው ነፃ እርምጃ እንደተወሰደባቸው መረብ ሚዲያ ከወታደራዊ ምንጮች አረጋግጫለሁ ሲል ዘግበዋል። በዚህ ምክንያት ቀሪ የሚሊሻና የአድማ ብተና አባላቱ ለምን ጓ ወታደሮቻቸውን ይረሽናሉ በሚል ቁጣ ተኩስ በመክፈት የመከላከያ ሰራዊት አባላቱ ላይ እርምጃ መውሰድ ጀምረዋል። የኮሮ ሰራዊትም በድሽቃና በሌሎች የቡድን መሳሪያዎች ታግዞ አጸፋዊ ተኩስ የከፈተ ሲሆን የእርስ በርስ ተኩስ እስከ ምሽቱ አምስት ሰዓት ከሀያ እንዳልቆመን የተገለጸው ሰሞኑን እየተካሄደ ባለው በዘመቻ አርበኛ አደማሌ በላሊበላ ከተማ ዙሪያና በኩልመስ እንዲሁም በግዳንና በድል በተደረገ ውጊያ ከመደምሰስና ከመማረክ የተረፈው በሰሜን ምስራቅ እዝ የስምንት መቶ ሶስተኛ ኮር ሰራዊት በጋሸና ከተማ ልዩ ስማቸው ጥምጥማት የቻይና ካምፕና መብራት ኃይል ተብለው በሚጠሩ አካባቢዎች ሰፍሮ ይገኛል። ምሽቱን በአድማ ብተናና ሚሊሻ አባላት ላይ እርምጃው እንዲወሰድ ትዕዛዝ የሰጡት የኮሩ ምክትል አዛዥ የሆኑት ኮረኔል ካሳሁን አሊ ናቸው የተባለ ሲሆን ከወደ መከላከያ ሰራዊት በቡድን መሳሪያ ታግዞው የተከፈተባቸውን ተኩስ መቋቋም ያልቻሉት የሚሊሻና አድማ ብተና አባላቱ ወደ ቦያ ሚካኤልና ወደ ሻሪያ ገነት እንዲሁም ወደ ስታይሽ ከተማ አቅጣጫ ሽሽት ላይ መሆናቸው ተረጋግጧል። ስምንት መቶ ሶስተኛ ኮር ጋሽና ከተማ በፋኖ ቁጥጥር ስር እንዳትገባ ለመ ከል በከተማዋ ዙሪያ የሚገኙ አካባቢዎችን በጀኔራል መድፍ ሲደበድብ ውሏል። የዘፈቀደ መድፍ ድብደባው ምሽቱን አልፎ አልፎ ሲተኮስ መቆየቱንም ምንጮች አክለው ገልጸዋል። ይህ እንዲህ እንዳለ የብልጽግና ቡድን አፋር የሚገኙ የነጌታቸው ረዳ ታጣቂዎችን ምን መናገር እንዳለባቸው ለቀናት ልምምድ እንዲወስዱ ካስደረገ በኋላ ሰሞኑን በወልዲያና ና በአካባቢው የማረኳቸው የህወሃት ታጣቂዎች ናቸው በሚል እንዲሁም በውጊያው ከተገደሉ ፋኖዎች ኪስ የተገኘ በሚል በፎቶሾፕ የተሰራ መታወቂያን ጨምሮ አገር አፍራሽ ክንዶች የተሰኘ ዘጋቢ ፊልም አዘጋጅቶ ሰርቷል። ሐሰተኛው ዘጋቢ ፊልም ለሁሉም ሚዲያዎቹ ታድሏል የተባለ ሲሆን ምናልባት ዛሬ ወይም ነገ የሚያሰራጩት ይሆናል ተብሏል። ለጌታቸው ረዳ ተጠሪ ነው የተባለው በአፋር ክልል ወታደራዊ ስልጠና እየወሰደ ከሚገኘው ታጣቂ ኃይል መካከል በርካቶች በወልዲያ ዙሪያ ከፋኖ ጋር ሆንን መንግስትን ስንወጋ ተማረክን በሚል እንዲናገሩ ካስጠኗቸው በኋላ መስከረም 22 2018 ዓ ም በፋና ቴሌቪዥን ቀረጻ እንደተደረገላቸው መዘገባችን ይታወሳል። ስለሆነም ነገ ወይም ቀ ቀጣይ ባሉ ቀናት ሀገር አፍራሽ ክንዶች የሚል የበሬ ወለድ ዘጋቢ ፊልም ይተላለፋል። ጀንበር ያቀዘቀዘችበት የብልጽግና ቡድን ሰሞኑን ወሎ ቤተ አማራ ላይ የደረሰበት መራር ሽንፈት አይደለም በዘጋቢ ፊልም ቀርቶ የቀረውን የዝ ሰራዊት ቢደረድርም የሚሸፍን እንዳልሆነ ይታወቃል። አፋብሀ የቴዎድሮስ እዝ ከምስራቅ ጎጃም ዞን እነማይ ወረዳ ከተውጣጡ ከ1200 መምህራንና ሱፐርቫይዘሮች ጋር ውይይት አካሂዷል። በውይይት መድረኩ ላይ የተገኘው የአፋብሀ ማዕከላዊ ኮማንድ አባል አርበኛ አስረስ ማረድ ምጤ እንደተናገረው መምህራንን ጨምሮ ማንኛውም የመንግስት ሰራተኞች ከአገዛዙ ተልኮ ወስደው እስካልሰሩ ድረስ በማንኛውም ቦታና ሁኔታ በነፃነት መንቀሳቀስ እንዲችሉ ለመዋቅራችን መመሪያ አውርደናል ብሏል። የትምህርትን ጉዳይ ወጥነት በተመለከተ እንደ አፋባሃ በሚሰጥ ውሳኔ እንዲፈጸም እንደምንሰራ፣ እንዲሁም ትምህርት ቤቶች ከወታደራዊና ፖለቲካዊ እንቅስቃሴ ነጻ ሆነውና የወደሙ ተቋማት ተጠግነው ትምህርት ይቀጥል ዘንድ መምህራን አገዛዙ ላይ ጫና ማድረግ ይጠበቅባቸዋል ያለው አርበኛ አስረስማረ በእኛ በኩል እኛ የእኝህን እነኝህን ሁኔታዎች የሚያስተካከል ፕሮጀክት እንዲፈጸም ለመስራት ዝግጁ ነን ሲላሳውቋል ሲል አሳውቋል በውይይት መድረኩ ላይ የተገኙ መምህራን ካቀረቧቸው ጥያቄዎች መካከል ትምህርትን በተመለከተ ወጥ አሰራር እንዲኖር፣ መምህራን በግላዊ እንቅስቃሴያቸው ደህንነታቸው እንዲጠበቅ እንዲሁም የትምህርት ጉዳይ ቀጣይነት ስለሚኖረው አቅጣጫ የሚመለከቱት ጉዳዮች ላይ ሀሳብ አስተያየታቸውን ሰጥተዋል። በክልሉ የትምህርት ስርዓትና የመማር ማስተማር ጉዳይ ላይ የተዘጋጀ የመፍትሄ ሀሳብን የያዘ ሰነድ ቀርቦ ውይይት የተደረገ ሲሆን መድረኩን ላመቻቹ የአባ ኮስትር ብርጌድ አመራሮች እዙ ምስጋና አቅርበዋል። ፋኖ በሀገራችን የነበረውን የባሪያ ንግድ የሚከለክለው አዋጅ የተቃወሙት ራሳቸው የባሪያ ንግድ ሰለባዎች ነበሩ ሲል ለተመስገን ጥሩነ ምላሽ ሰጠ። ተመስገን ጥሩነ ከአመታት በፊት የአንድ የመንግስት ተቋም ጥበቃ ነበር። መከላከያን ተቀላቅሎ በህወሀት ከተመለመለ በኋላ በአማራ ክልል ገጠር መንገድ ፖሊስ ኮሚሽን፣ ርዕሰ መስተዳደር ጽህፈት ቤት፣ የምስራቅ ጎጃም ዞን መስተዳደር፣ በኋላም የክልሉ ርዕሰ መስተዳደር ሆኖ ሰርቷል ሲል የአፋ ብሃ ማዕከላዊ ኮማንድ አባል አርበኛ አስረስማረ ገልጿል። ኢንሳ ብሔራዊ መረጃ ከመስራቱ በፊት ሰውየው አማራ ክልል ላይ የሚታወቅባቸው ሌጋሲዎች አሳምነው ጽጌን በህይወት እንዳይተርፍ ባደረገው ጥረት በኋላም አስከሬኑ እንዲጎተት በማድረግ እንደገናም እነሻለቃ መሳፍንት ተስፉን ላይ ታንክን ያካተተ ወታደራዊ ስምሪት በመስጠት ነው። ከሶስት አመታት በፊት ተገዳዳሪ ኃይል ተፈጥሮብናል በሚል የሞተ አዋጅ ያወጀብን አይዘነጋም ሲል አክሏል። አርበኛው በህዋት መሰላል ስልጣን ላይ የተንጠለጠለው ይህ ግለሰብ ዛሬ ህዋት ሊመጣቢ ነው ብሎ አቅሉን ስቷል ያለ ሲሆን የህዋት መሰላል ሲወድቅ ሰባራው የአቢ መሰላል ላይ ተንጠልጥሎ በደመነፍስ እየ እየነጎደ ነው። ከሰሞኑ ባንዳ ብሎ አማራን በዘለፈበት ንግግር ውስጥ የአማራ ህዝብ ላይ ይፋዊ የዘር ማጥፋት ወንጀል አውጇል ሲልም ገልጿል። በነገራችን ላይ ባንዳነትና ተላላኪነት ማንን ይመስላል ቢባል ራሱን ተመስገንን ነው ምላሹ። አብይን የወለደችልን ጅማ ትባረክ የሚለው ተመስገን ጥሩነህ የራስ ጠልነትና የማህበራዊ መበስበስ መገለጫ ምሳሌ ነው ይላል አርበኛው። ከላይ እንደጠቀስነው ልክ የቀደምት የባሪያ ፍንገላ ሰለባዎች ብቻቸውን ማሰብ ብቻቸውን መኖር ብቻቸውን መወሰንና ኃላፊነት መሸከም ስላልተለማመዱ ባርነት ን ደግፈው አርነትን ተቃውመዋል እንደሚባለው ሁሉ ተመስገንና መሰሎቹም የአማራ ህዝብ የሚያደርገውን የነፃነት ተጋድሎ ሊደግፉት አይችሉም። ከኖሩበት የአገልጋይነትና የተላላኪነት መስመር ለመውጣት መቻሉን ሲያስቡት ይፈራሉ ሲልም ገልጿቸዋል። እናም ብዙም አያስገርምም። በቀደመው ጊዜ የህወሃት ሰዎች፣ ዛሬ ደግሞ የኦህዴድ ትራፊዎች እያሰቡ የሚያኖሩት ግለሰብ የአማራ ህዝብ ከሌሎች ጋር የሚያደርገው ትብብርም ሆነ ተጋድሎ ሊገባው ስለማይችል በባርነቱ ጸንቶ ይቀጥላል ሲል መልእክቱን ቋጭቷል። ህወሃት የትግራይ ህዝብ ኮንፈረንስ ያለውን መድረክ ሲያጠናቅቅ ለኤርትራ ይፋዊ የአብረን እንስራ ጥያቄ አቀረበ። በአፍሪካ ቀንድ አንዣቦ ያለውን አደገኛ ጦርነት በሩቅ ለማስቀረት በጋራ እንስራ ተብሎ በህወሃት በተጠራ ኮንፈረንስ ጥሪ ቀርበዋል። የህወሃት አባላትን ጨምሮ ሌሎች በርካቶች የተሳተፉበት የትግራይ ህዝብ ኮንፈረንስ የተባለ መድረክ በሳምንቱ መጨረሻ በመቀለ ተካሂዷል። በዚሁ መድረክ በነጻ ፕሬስ ስም ጸረ ትግራይ ተግባራት እየፈጸሙ ናቸው በተባሉ ሚዲያዎች ላይ እርምጃ ሊወስዱ ይገባል ተብለዋል። ህወሃት ለሳምንታት ያደርጋቸው የነበሩ የብሔራዊ አንድነት ዘመቻ የተባሉ መድረኮች መዝጊያ የተባለ የሁለት ቀናት ኮንፈረንስ በሳምንቱ መጨረሻ ቅዳሜና እሁድ በመቀለ ተደርገዋል። ሶስት ሺህ ገደማ የሚሆኑ ከተለያዩ የትግራይ አካባቢዎች የተወከሉ የህወሃት አባላት የሆኑ ተሳታፊዎች፣ የትግራይ ጊዜያዊ አስተዳደር የስራ ኃላፊዎች፣ የትግራይ ኃይሎች ወታደራዊ መሪዎችና ሌሎች የተሳተፉ ሲሆን የትግራይ ህዝብ ብሔራዊ ኮንፈረንስ የሚል ስያሜም ተሰጥቶታል። በዚሁ መክፈቻ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ የተገኙ ሲሆን ባደረጉት ንግግርም ህወሃት ላይ ያነጣጠሩ ያሏቸውን ጥቃቶች አውግዘዋል። በዚሁ ኮንፈረንስ መጨረሻ ተሳታፊዎቹ የተግባቡባቸው የተባለ መግለጫ የተሰራጨ ሲሆን በፕሪቶሪያ ስምምነት መሰረት የህወሃት ህጋዊ ሰውነት እንዲመለስ ለኢትዮጵያ መንግስት ጥሪ ቀርበዋል። በርካታ ጉዳዮች የዳሰሰው የትናንቱ መግለጫ የኢትዮጵያ መንግስት የሰላም ስምምነቱን እያከበረ እንዳልሆነ በማንሳት ይወቅሳል። አደገኛ የጦርነት ዳመናን ዣቦ እንዳለ በዚሁ መግለጫ የተቀመጠ ሲሆን አለም አቀፉ ማህበረሰብ በተለይም የአሜሪካ መንግስት አፍሪካ ህብረትና ሌሎች አካላት ለወቅታዊ ፖለቲካዊ ችግር ትኩረት እንዲሰጡም ያትታል። የዚህ የትግራይ ህዝብ ኮንፈረንስ የተባለ መድረክ ተሳታፊዎች በትግራይና ኤርትራ መካከል የህዝብ ለህዝብ ግንኙነት መጨመሩን በማንሳት አድናቆት ከመስጠቱ በተጨማሪ ለኤርትራ በተላለፈ መልእክት በአፍሪካ ቀንድ አንዣቦ ያለው ጦርነት ለማስቀረት በጋራ የመስራት ጥሪ አቅርበዋል። በኮንፈረንሱ በንባብ በቀረበ መግለጫ በትግራይና ኤርትራ ህዝብ አንዣቦ ያለውና የአፍሪካ ቀንድ ከመጥፎ ወደ ከፋ ችግር ሊያስገባ የሚችል የጦርነት አደጋ በሩቁ ለማስቀረት የሚቻለንን እንደምናደርግ ስናረጋገጥ፣ በእናንተ በኩልም ጮክ ብላችሁ ድምጻችሁን በማሰማት ሚናችሁን እንድትወጡ እንዲሁም ለሰላም አብረን እንድንሰራ ጥሪያችንን እናቀርባለን ተብሏል። ይበ እንዲህ እንዳለ የትግራይ በተለያዩ ጉዳዮች በዚህ ቅዳሜና እሁድ የተደረገ ስብሰባ ተነስቷል። በትግራይ ያሉ ሚዲያዎች በፕሬስ ነፃነት ስም ህዝብን ለአደጋ እያጋለጡ ነው ተብሎ የተገለጸ ሲሆን በእነዚህ ሚዲያዎች ላይ እርምጃ እንዲወስዱ እንደሚደግፉም የዚህ ህዝባዊ የተባለ ኮንፈረንስ ተሳታፊዎች አስታውቀዋል። በጥፋትና ነውረኛ ተግባራት ተሰማርተው በሚዲያ ነፃነት ስም አውዳሚ ተግባር ለመቀጠል በወሰኑ የሚዲያ አካላት ላይ የትግራይ ጊዜያዊ አስተዳደር የሚወስደው እርምጃ በመ መደገፍ ሚናችን እንደምንወጣ የዚህ ብሔራዊ ኮንፈረንስ ተሳታፊዎች ቃል እንገባለን ተብሏል። ይህ መድረክ በህወሃት የተጠራ ቢሆንም ስያሜው የትግራይ ህዝብ ኮንፈረንስ ተብሏል። በህወሃትና በኢትዮጵያ መንግስት መካከል ከፓርቲው ህጋዊ እውቅና መመለስ እንዲሁም ሌሎች በርካታ ጉዳዮች እርስ በርስ መወዛገባቸውና መከሰሳቸው ቀጥለዋል። አሰብን የአፋር ክልል ሰባተኛ ዞን እናደርጋታለን ሲሉ የክልሉ ፖሊስ ኮሚሽን ኮሚሽነር ቢሌ አህመድ ገለጹ። የአፋር ክልል ፖሊስ ኮሚሽን ኮሚሽነር የሆኑት ቢሌ አህመድ አሰብን የአፋር ክልል ሰባተኛ ዞን እናደርጋታለን ማለታቸውን ለጉዳዩ ቅርበት ያላቸው ምንጮች ያወጡት መረጃ ያሳያል። የክልሉ ፖሊስ ኮሚሽነር ይህንን የተናገሩት ከሰሞኑን ከአፋር ክልል ዞኖችና ወረዳዎች ከተውጣጡ የፖሊስ አመራሮች አባላትና ሌሎች የመንግስት ባለስልጣናት ጋር በተደረገ ውይይት ላይ ነው ተብሏል። አፋር ክልል አዲስ የተቋቋመውን ማይረሱ ዞን ጨምሮ አውሲረሱ ክልበት ይረሱ ጋቢረሱ፣ ፋንት ይረሱ እና ሀሪረሱ ተብለው የሚጠሩ ስድስት ዞኖች ያሉት ሲሆን የክልሉ ፖሊስ ኮሚሽን ኮሚሽነር ቢሌ አህመድ ሰባተኛውን ዞን አሰብ ላይ እናቋቁማለን ማለታቸው ተሰምተዋል። እንደ መረጃ ምንጮች ከሆነ አሰብን የአፋር ክልል ሰባተኛው ዞን እናደርጋታለን ያሉት ፖሊስ ኮሚሽነሩ አሰብን ለማስተዳደር እና ለተያያዥ የጸጥታ ጉዳዮች ዝግጅት ማድረግ አለብን ሲሉ ለክልሉ ፖሊስ አመራሮች አባላት፣ እንዲሁም ሌሎች የመንግስት ባለስልጣናት መልእክት አስተላልፏል ተብለዋል። ኮሚሽነሩ ይህንን ይበሉ እንጂ የአፋር የአፋር ክልል ፖሊስ አባላት በኤርትራ የትጥቅ ትግል በማድረግ ላይ የሚገኙ የአፋር ተቃዋሚ ኃይሎችን በመቀላቀል ላይ እንደሚገኙ በርካታ መረጃዎች ይጠቁማሉ። በተያያዘ ዜና የቀይ ባህርን አጀንዳና ከዞንና ወረዳ የመንግስት ባለስልጣናትና የጸጥታ አካላት ጋር ውይይት እንዲያደርጉበት ከፌዴራል መንግስቱ ለክልሎች ትእዛዝ መውረዱ ተነግሯል። የአፋር ክልል ፖሊስ ኮሚሽን ኮሚሽነር ቢሊ አህመድም አሰብን የአፋር ክልል ሰባተኛ ዞን እናደርጋታለን ያሉት የቀይ ባህርን ጉዳይ አጀንዳ እንዲያደርጉ ከፌዴራል መንግስቱ የወረደውን ትእዛዝ ተከትሎ መሆኑን ግሎባል ፖስት ደረሰኛለውን መረጃ ዋቢ አድርገው ዘግበዋል። ታላቅ የተቃውሞ ሰልፍ ጥሪ በቅርቡ በጀግኖቻችን የአፋ ባህይ ወሎ እዝ የተካሄደውን አካባቢ ነጻ ማውጣት አስደናቂ ግስጋሴ መመከትና መቋቋም ያቃተው ሽንፈትና ውርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ የጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ሕፃናትን እናቶችንና በአጠቃላይ ንጹሐን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ሕክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉትን መካከል አንዲት በምጥ ላይ የነበረች እናትና አስታማሚ ቤተሰቦቿ ይገኙበታል። በዲያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምፃችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙት አምስት አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚሁ ሰልፍ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምፅ እንድንሆን በአጽንኦት እናሳስባለን። ቀን፦ ሮብ ኦክቶበር 15 2025፣ ቦታ፦ ስቴት ዲፓርትመንት አድራሻ፦ 2201 ሲ ስትሪት ኖርዝ ዌስት ዲሲ 20451፣ ሰዓት፦ 9 ኤኤም። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የሰልፍ አዘጋጆች፦ የአማራ ዲያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ አማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲ እና አካባቢው የአማራ ትዕይንተ ህዝብ አስተባባሪ ዶናልድ ትራምፕ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ በጋዛ ጉዳይ ስምምነት ላይ የመድረስ እድሉ ሰፊ ነው ሲሉ ገለጹ። በግብፅ እየተካሄደ ያለውን የትራምፕ የሰላም እቅዱ ላይ ያተኮረ ውይይት ተስፋ እንዳለው ትራምፕ ጠቁመዋል። በውይይቱ ሁለተኛ ቀን የግብፅና የኳታር አመራሮች ከእስራኤልና ሀማስ ጋር ይወያያሉ። የጦርነቱን ሁለተኛ ዓመት መቃረብ አስታከው የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ የትራምፕ እቅድ አሳዛኙን ግጭት ሊያስቆም ስለሚችል ሁሉም አካላት እድሉን ሊጠቀሙበት ይገባል ብለዋል። የተለያዩ ሀገራ መሪዎች የሰላም እቅዱን እንደሚደግፉ ገልጸዋል። አንድ ከፍተኛ የእስራኤል ደህንነት ኃላፊ እንዳሉት የመጀመሪያው ዙር ውይይት ታጋቾችን ማስለቀቅ ላይ ያተኮረ ነው። ሀማስ የመጀመሪያውን ደረጃ እንዲያጠናቅቅ ጥቂት ቀናት እንደሚሰጡት ተናግረዋል። ጦርነቱን ለማስቆም ተስፋ የተጣለበት የሰላም እቅድ ስኬታማ ከሆነ ትልቅ እርምጃ ይሆናል። የአሜሪካ ልዩ ልኡክ ስቲቭ ዊትኮፍ፣ የትራምፕ ልጅ ባለቤት ጃሬድ ኩሽነር እና የኳታር የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱልራህማን አልታህኒ በውይይቱ ይገኛሉ። የጋዛን ጦርነት በማስቆም ውስጥ እጃቸው ያሉ በአጠቃላይ ላይ በአፋጣኝ እንዲሰሩ ትራምፕ በማህበራዊ ሚዲያቸው አሳስበዋል ታጋቾች የሚለቀቁበት የመጀመሪያው የሰላም እቅዱ ክፍል በዚህ ሳምንት ይጠናቀቃል ብለው እንደሚያምኑም ገልጸዋል ሀማስ ጠቃሚ በሆኑ ነጥቦች እየተስማማን ነው ስምምነት ላይ እንደርሳለን የሚል ጽኑ እምነት አለኝ ብለዋል ለውይይቱ ቅርብ የሆኑ የፍልስጤን ባለስልጣን ለሮይተርስ እንደተናገሩት ሰኞ ከሰዓት የውይይቱ የመጀመሪያ ዙር የተጠናቀቀ ሲሆን ሁለተኛው ዙር ማክሰኞ ይቀጥላል አልቃራ የተባለው ለፍልስጤን መንግስት ቅርብ የሆነው መገናኛ ብዙሀን እንደዘገበው የመጀመሪያው ቀን ውይይት በአሁንታ ሰላማዊ ሁኔታ ተጠናቋል። ትራምፕና ኔታናሁ የተስማሙበት የሰላም እቅድ አርባ ስምንት እስራኤላውያን ታጋቾች እንዲለቀቁና ና ግጭት እንዲቆም ያስችላል። ከታጋቾቹ መካከል ሀያ የሚሆኑት በህይወት እንዳሉ ይታመናል። እስራኤላውያን ታጋቾች ሲለቀቁ እስራኤል በምላሹ በመቶዎች የሚቆጠሩ ፍልስጤማውያን እስረኞችን እንደምትለቅ ተገልጿል። ሁለቱም ወገኖች በሰላም እቅዱ ከተስማሙ በአፋጣኝ ወደ ጋዛ ሰርጥ ሰብዓዊ እርዳታ ይገባል ተብሏል። ሀማስ ጋዛን በማስተዳደር ሚና እንደማይኖረው የሚገልጸው የሰላም እቅዱ በቀጣይ ፍልስጤም እንዳገ ሀገር የምትተዳደርበትን በር ይከፍታል። ኔታናሁ ግን የፍልስጤምን አገርነት ተቃውመዋል። ሀማስ የሰላም እቅዱ ቅድመ ሁኔታዎች እስከተሟሉ ድረስ ሁሉንም ታጋቾች እንደሚለቅ አስታውቋል። የጋዛ ሰርጥ በገለልተኛ ፖለቲከኞች እንዲመራ የሚያስችል ስምምነት ላይ ሊደረስ እንደሚችል ተጠቁመዋል። ይህ አስተዳደር በፍልስጤማውያን ብሔራዊ ስምምነት ያለውና በአረብ ሀገራት የሚደገፍ መሆኑ ተገልጿል። ሀማስ የሰላም እቅዱን በተመለከተ ያወጣው መግለጫ ትጥቅ ማውረድን በተመለከተ በቀጥታ ያለው ነገር የለም። ጋዛን ለወደፊት ማን ያስተዳድራታል የሚለውን በሚመለከት የፍልስ